ዱንያ ኢና ሊላሂ ወኢና ኢለይሂ ራጅኡን። ኩሊ ነፍሲን ዛኢቀቱል ሞት። እንደዛ ስታዋርዷቸው፣ እንደዛ ስትሰድቧቸው፣ ስታበሻቅጧቸው ዛሬ ምን ትሉ ይሆን? ኢና ሊላሂ ወኢነ ኢለይሂ ራጂዑን የሁላችንም አባት የሆኑት ተቀዳሚ ሙፍቲ ሐጂ ዑመር ይችን ዱንያን ተሰናብተው ወደ አኼራ ሄደዋል። ወላሂ ማመን ያቃተኝ። ሰሞኑን ራሱ ሞቱ እያሉ አንዳንድ ሰዎች ፖስት ሲያደርጉ ነበር። እኔም ኮሚኒቲ ላይ ዱ አድርጉላቸው ብዬ ነበረ። ሁላችንም መታመማቸውን እናውቃለን። አሁን ግን ኡስታዝ አቡበክር አህመድ ለምን ላይ የኢትዮጵያ ህዝብ መርዶ አሰምቷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ይበል። ወላሂ የትልቅ ሰው ሞት አንድ ሞት ብቻ አይደለም፣ ሁለት ሶስት ነው። አንድ ሞት ብቻ ሳይሆን ትልቅ ሰው ለምክር ያስፈልጋል፣ ለሽምግልና ያስፈልጋል፣ ለብዙ ነገር ያስፈልጋል። እና ሊላሂ ወኢነ ኢላሂ ራጂዑን። ትላልቅ ሰዎች መልካም ሰዎች እየተመረጡ እየሄዱ ነው። ምድርም መልካምና ደግ ሰዎችን ነው የምትፈልገው። በነገራችን ላይ እና በጣም ከባድ ሐዘን፣ ከባድ የልብ ስብራት ነው። እንግዲህ ኡስታዝ አቡበክር አህመድ እና ሊላሂ ወኢነ ኢላሂ ራጂዑን። የሁላችንም አባት የነበሩት ክብር ዶክተር ክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ወደ አሄራ ሂደዋል። የሀገራችን ዋርካና የሁሉም አባት የነበሩት ቀዳማዊ ሙፍቲ ሀጂ ኡመር እንድሪስ ባጋጠማቸው ሕመም ምክንያት ሲረዱ ቆይተው ወደ አሄራ ሂደዋል። ኅልፈታቸው የመላ ሀገራችን ሕዝብ ሀዘን ነው። እኒህ ታላቅ አባት ላበረከቷቸው የሚበልጥ መልኩ በሀገራችን ላበረከቱት በሚመጥን መልኩ ስርአተ ቀብራቸውን በመንግስት ደረጃ ኢስላማዊ ስርአት በጠበቀ መልኩ መፈጸም ይኖርበታል። በሀገራችን ታላቅ አባት አጥተናል። ሀዘናችን መሪር ቢሆንም የአላህ ውሳኔ ከመሆኑ ውጪ አማራጭ የለንም። አላህ መልካም መልካም መልካም አብረኮታቸውን ይቀበላቸው፣ ምህረቱን ይለግሳቸው፣ በጀነት አልፍርዶስ ያበስራቸው ብሏል። እንግዲህ ኡስታዝ አቡበክር አህመድ፣ ሌላ ሰው ቢሆን ውሸት ነው ብዬ እል ነበረ፣ እንደ ከዚህ ቀደሙ ልክ እንደ ትናንት እንደ ፖሰቱት ነገር ግን ህልፈታቸው እውነት ነው። ኡስታዝ አቡበክር አህመድ በገዛ በፌስቡክ ፔጁ ፖስት አድርጓል። ኢና ሊላሂ ወኢነ ኢለይህ ራጅዑን ወላሂ በጣም ነው ያዘንኩት። ዛሬ ላይ ምንትሉ ያኔ ስትሰድቧቸው የነበራችሁ አንዳንድ ክፉ ሰዎች ሳይሞቱ ራሱ ገና እንደታመሙ ሞቱ፣ አላህ ይውሰደው፣ አላህ ይጨርሰው እያላችሁ በየቲክቶክ ስትፖስቱ የነበራችሁ ሰዎች ምን ትሉ? ዛሬ እናንተ ምስጡ ናችሁ። አትበሏቸውም አይደለም? ወላሂ በጣም መጥፎ ሰዎች አላችሁ። ለዚህ ላጭር ጊዜ እንደዚህ የምትባሉ ትልቅ ሰው ነው ማትሉ? አባት ናቸው፣ የሀገር ዋርካ ናቸው። እውነቴን ነው የምላቸው። በጣም ነው የሚያሳዝኑት፣ ግን ምንም ማድረግ አይቻልም። ሁሉም አላህ በቀደረለት እና በፈለገው ሰዓት በጊዜያችን እንሄዳለን። ይሄንን ዜና እንግዲህ ከመሸ ኡስታዝ አቡበክር አህመድ በራሱ ፔጅ ፖስት አድርጓል። ለመላ የኢትዮጵያ ሕዝብ በጣም ትልቅ ሀዘን ነው። በነገራችን ላይ ሙፍቲ ሐጂ ኡመርን ሙስሊም ብቻ ሳይሆን መላ የኢትዮጵያ ሕዝብ ናቸው የሚወዷቸው እንደ ሀገር አባት፣ እንደ ሽማግሌ ለሁሉም ነው ሀዘኑ። በጣም ነው የኢትዮጵያ ሕዝብ ሙስሊም ክርስቲያኑ የሚወዷቸው የሚያከብሯቸው ማለት ነው። እንደዚህ አይነት አባት ስናጣ ደግሞ ለመላው ሙስሊም ብቻ ሳይሆን ለአጠቃላይ ለኢትዮጵያ ህዝብ ሀዘንና ጉዳት ነው። እንግዲህ መልካም ስራቸውን አላህ ይውደድላቸው። አላህ ቀብራቸውን ዋስ ያርግላቸው ከጀነትል ፍርዶስ አላህ ያበስራቸው። ሁላችንም ስራችንን ጊዜያችንን ጠብቀን ስራችንን ይዘን ይችን ዱንያን ተሰናብተን እንሄዳለን። ላለው ሰዓት ላለው ለምንኖርበት ሰዓት እና ጊዜ አጭር ስለሆነ ባንጣላ፣ እርስ በርሳችን ባንባላ፣ ቢያንስ ሌላው ቢቀር ትልቅ እንደ ትልቅነቱ ቢከበር ባይነይ ማለት ነው እና ወላሂ በጣም ነው የሚያሳዝነው። ኢና ሊላሂ ወኢነ ኢለይህ ራጅኡን አላህ ስብሐነሁ ተዓላ ይግፊር ዙኖ ነው ኢንሻአላህ፣ ከደጋጎቹ ጎና ላይ ያድርገው ያድርጋቸው። ሽማግሌ የሀገር አባት እንደዚህ ህይወታቸው ሲያልፍ ወላሂ አገር ሽማግሌ ነው የምታጣው፣ ሀገር መካሪ ነው የምታጣው፣ ሀገር አባት ነው የምታጣው፣ ሀገር ተቆጪ ነው የምታጣው። እና የደረሰብን ለእኛ ለሙስሊሞች ብቻ ሳይሆን ለመላው የኢትዮጵያ ህዝብ ከባድ ሀዘን ነው። ማንም ከዚች ሞት የሚቀር የለም ዱንያ ላይ ተቀምጦ የሚኖር የለም። ሁሉም ይሄዳል። ሁላችንም ጊዜያችንን ሰዓታችንን ጠብቀን እንሄዳለን። እስካለን ድረስ ግን ለሀገር የሚጠቅም ለህዝብ የሚጠቅም ለሃይማኖት የሚጠቅም አጠቃላይ ለሰው ልጅ የሚጠቅም መልካም ስራዎችን ሰርተን ብናልፍ ባይነኝ ስለነበረን ቆይታ አመሰግናለሁ። እንግዲህ ስርዓተ ቀብራቸውንም ከሰሩት መልካም ስራ አንጻር ካላቸው ክብር አንጻር የሚፈለገውን ኢስላማዊ መንገድን ተከትሎ ስርዓተ ቀብራቸው እንዲፈጸም ኡስታዝ አቡበክር ጠይቋል፣ ማለት ነው። ወላሂ በጣም ነው የሚያሳዝኑት፣ ንግግራቸው ብቻ ገና ሳይሞቱ ታመው እያለ ሲያሟርቱ እነዚህ ሟርተኞች። በእርግጥ ሁሉም ሰው ስለታመመ ምናምን አይደለም፣ ድንገትም ሞት አለ። ሞት ሀቅ ነው፣ ሞት ፈርድ ነው። ግን እናንተ ስለጠላችሁ ብቻ እናንተ የሆነ ነገር ችግር ስላለባችሁ ብቻ ያን ሰው እንዲሞት አትመኙ። እናንተ በተመኛችሁት ነገር አይደለም፣ አላህ የሚገለው የሰው ልጅ ቀኑ ሲደርስ ነው። ግን ይሄንን ክፋታችሁን የሆነ እንትን ብትሉት በመልካም ነገር ብትቀይሩት በአይነኛ አንዳንድ ሰዎች እና ለመላው የኢትዮጵያ ህዝብ ትልቅ ስብራት ነው፣ ትልቅ ሀዘን ነው፣ አባታችንን ያጣ ነው። አላህ ይርሃማቸው፣ አላህ ይክፍር ዝኖቦም ኢንሻአላህ። ውድ ቤተሰቦቼ ከመሽ እንግዲህ በእንደዚህ አይነት መርዶ መጥቻለሁኝ። ይህን ይመስላል።